እንደሚታወቀው ሁሉ መርከብ መርከብ ሁሌም አማን የሚሆነው ባህር ዳርቻ ሲቆም ነው። አማኑ በአብዛኛው ማለት ነው እንግዲህ መቶ መቶ አማን ከአላህ ነው። አብዛኛው አማን የሚሆነው ባህር ዳርቻ በቆመ ሰዓት ነው። ልብ ብሉ። ይሄንን ሕክማ ልብ ብለን እንስማ። ባህር ዳርቻ ሲቆም ነው እናም ከባህር ዳርቻ ወጥቶ ወደ ባህር ከገባ የሚገጥመው ብዙ ውጣ ውረድ አለ፣ ማዕበል አለ፣ ስንት ነገር አለ፣ ስንት ነገር አለ። ታዲያ የሰው ልጅም እንደዚህ ሆኑ። የሰው ልጅም እንደዚህ ሆኑ። እንደሚታወቀው ሁሉ መልካም ተልዕኮ ከቤት ይጀምራል። ደግነት ከቤት ይጀምራል። ቤት ላይ አበቃ? መልካም ተልዕኮ ከቤት ይጀምራል። ነገር ግን እዛው እቤት አያበቃም። ነቢያችን ሰለላሁ አለይሂ ወሰለም መጀመሪያ ሲላኩ ወዴት ነው የመጡት? መጀመሪያ ወደ ቤት ነው የመጡት። ወደ እመት ከድጃ ነው የመጡት። ከእሷን እሷ የደረሰባቸውን ባየች ጊዜ ምንድን ነው የሆነው? ሴ ነገሯት። ሰለላሁ አለይሂ ወሰለም ከዚያም እሷም አረጋጋቻቸው። ተልዕኮ ተጀመረ።

ነገር ግን አላህ ምንድን ያለቸው? ወአንዝር ዓሺረተከ አልአቅረቢን። መጀመሪያ በጎሳ ጀምር አስታውሷቸው። ነቢያችን ሰለላሁ ዓለይሂ ወሰለም ተጣሩ፣ ነገሯቸው፣ ዳዕዋ አደረጉላቸው። ህዝቡንም እንደዛው ዓለምን የደረሰው ይሄ ዳዕዋ እንደዛን የተጀመረው። እንደዚያ ሁሉ ለውጥ፣ ልብ በሉ፣ ለውጥ ስንል ትክክለኛ ለሰው ልጅ ጠቃሚ የሆነ ለውጥ ማለታችን ነው። ወደ ክፉ የሚለወጥ ነገር ሳይሆን ወደ መጥፎ ነገር፣ ወደ አላህ የሚጠላው ነገር መለወጥ ሳይሆን ወደ ደግ ነገር ለመለወጥ ወይ ደግሞ ለመለወጥ ወይ ደግሞ ለውጥን ለማራመድ ሀ ብለን መጀመር አለብን። ቀስ በቀስ ቀስ በቀስ እየተስፋፋ ይሄዳል። ለሰው ልጆች የተዳረሰ ይሆናል። እናም ይሄ ነገር ደግሞ በብዙ ውጣ ውረዶች የተካበበ ነው። በብዙ አደጋዎች የተካበበ ነው። ነቢዩ ሰለላሁ አለይሂ ወሰለም የአላህ መልክተኛ ናቸው። ጥርጥር የለውም። ሀታ ሙሽሪኮቹ ቁረሾቹ ያውቁ ነበር። ሀታ ቁረሾቹ ያውቃሉ። ትዕቢት ከለከላቸው ከእስልምና እንጂ ስልጣን ከእስልምና ስልጣናቸው የሚያጡ መሰላቸው። ስልጣናቸው የሚያቆያቸው መሰላቸው። ስልጣናቸው ደዱያ ምን አኼራ የሚጠቅማቸው መሰላቸው። ሀብታቸው የሚጠቅማቸው መሰላቸው። እስልምናን እምቢ አሉ እንጂ ሀቅ እንደሆነ ያውቃሉ። ሀቅ እንደሆነ ያውቃሉ። እናም ውጣ ውረድ ውስጥ ነቢ ሰለላሁ ዓለይሂ ወሰለም የሚገቡት አንዱ በእነሱ ሰበብ ነው። እንደዚያም ሁሉ ማንኛውም ለውጥ ፈላጊ የሆነ ሰው ለፍጣ ፈላጊ የሆነ ሰው ብዙ ነገሮች ያጋጥሙታል። መጀመሪያ ላይ እንዳልነው መርከብ ለመርከብ አማን የሆነው ቦታ እዛው ባህር ዳርቻ ነው። ነገር ግን የተሰራችው ለዛ ነው፣ ለዛ የተሰራችው መርከብ እዛው ባህር ዳርቻ ላይ እንድትቆም፣ ሀታ ጀልባ ብትሆን ወንዝ ዳርቻ ላይ እንድትሆን፣ ሀይቅ ዳርቻ ላይ እንድትቆም የተሰራችው አይደለም። ወደ ውስጥ ገብታ ውጣ ወረዱን አልፋስ ጥቅም እንድትሰጥ። ለዚህም ሲባል መሰሎቻቸው ለምሳሌ ዱዓቶች ብዙ የሚገጥማቸው ነገር አለ። በዚህ ዘመን በዓይናችሁ እያያችሁ እየሰማችሁ የምንገኝበት ጊዜ ነው። በዚህ በሶሻል ሚዲያ ዘመን እንደዚያው ዑለማዎች፣ መሻይኾች ሐታ ጠቢቦች፣ ዶክተሮች ማለት ነው፣ መሀንዲሶች እና መሰሎቻቸው ለውጥን ለማምጣት ለሰው ልጅ ለውጥ የሚያመጡ ለሰው ልጅ ጥቅም የሚያመጡ ሁሉ ብዙ ውጣ ውረዶች ውስጥ ይገባሉ፣ ብዙ አጣብቂኝ ውስጥ ይገባሉ። ነገር ግን መታሰብ ያለበት መታወቅ ያለበት ሁሌም ቀጥ ብለን መቆም ያለብን ሀቅ ላይ መሆን አለበት። ተጎዳው፣ ተጨቆንኩ፣ ተገፋው፣ አደጋ ደረሰብኝ ተብሎ ከሀቅ መዛነፍ አያስፈልግም። ይሄ የሙእሚን ባህሪ አይደለምና ነቢዎች ነቢዮች ሁሉም አለይሂሙ ሰላቱ ወሰላም የተላኩት በዚሁ አይነት ተልእኮ ሰዎችን ወደ ቀጥተኛው መንገድ እንዲመሩ ነው። አድርገውታልም።

ሐቅ ላይ ቀጥ ብሎ መቀጠል ጀግንነት ማለት እሱ ነው። አንተ ስትገፋ ስትጨቁን፣ ከሐቅ የምትመለስ ከሆነ ወይ ደግሞ ስትቸገር። አሁን ችግሩ እዚህ ጋ ነው። ችግሩ ስትገባ አጣብቅኙ ስትገባ የህይወት ውጣ ውረዱ ስትገባ ሐቅ እንትተ ወደ ባጥል የምትሄድ ከሆነ ፈተናውን ወድቀል። አላህ ከንደሱ ያድርገን አላህ እንደሱ ያደርገን። ስትታመም ስትታመም በሽታ ሁሉንም የሰው ልጅ ያገኛል። የማይታመም የለም፣ የበሽታው አይነትና የበሽታው መጠን ይጨምር ይቀንስ እንጂ። አንዳንዱ ቶሎ ተስፋ ይቆርጣል፣ አንዳንዱ ሰብር ያደርጋል። አንዳንዱ በሁለቱም መካከል ይሆናል። አንዳንዴ እየፈራ፣ አንዳንዴ እየተመለሰ፣ አንዳንዴ እየሄደ መሆን ያለበት ቀጥ ማለት ነው። አላህ ስብሓነሁ ወተዓላ የሚያመጣው ወደኋላ የሚመጣው ኸይር ነው ብዬ ካሰብኩኝ ይሄ ውጣ ውረድ የገባንበት ውጣ ውረድ የሚያልፈ መሆኑን ማስታወስ ያስፈልጋል። ያልፋል፣ የማያልፈ ነገር የለም። ስለዚህ ስለዚህ መበርታት ያስፈልጋል። ጭቆና ይመጣል፣ መገፋት ይመጣል ተብሎ ቤት ውስጥ መቀመጥ አይደለም። የምንችለውን ደግ ስራ፣ ኸይር ስራ በመስራት ላይ መበራታት ያስፈልጋል። ማንኛውም ምን ይባላል መሰላችሁ? በድንጋይ የሚወረወር ዛፍ ፍሬ ያለው ዛፍ ነው ይባላል። ፍሬ ያለው ዛፍ ነው በድንጋይ የሚወረወረው። ለምን ፍሬው እንዲወርድለት አይደለ እንዴ? ፍሬ የሌለው ዛፍ ከሆነስ ለምሳሌ ዛፍ አለ፣ ፍሬ የለው፣ ዝም ብሎ ተራ ዛፍ ነው። በድንጋይ ተወረውረዋለህ ምን ይወርድላል? ብትወራወር ምንም አይወርድልህም። ማለትም ፋይዳ ያለው ሰው ነው፣ ጥቅም ያለው ሰው ነው፣ ኸይር ያለው ሰው ነው። ሁሌም የሚወረወር የሚገፋ የሚመታ የሚደበደብ የሚጨቆን የሚታሰር ምናልባትም አካሉ ላይ ጉዳት የሚደርስበት ለዚህ ሲባል ይሄም ፍራቻ እቤቴ ቁጭ ማለት አለብኝ

የእያንዳንዱ ሰው ተልእኮ ከቤት ቢጀምርም የሚያበቃው እቤት አይደለም፣ ይቀጥላል፤ መቀጠልም አለበት። ስለዚህ ሐቅ ላይ ከተበራታህ አላህ ስብሓነሁ ተዓላ ውዴታውን ታገኛለህ። የሰውንም ውዴታ አላህ ስብሓነሁ ተዓላ ይሰጠሃል። ድሉም ማለትም ያንን ስትሰራለት የነበረውን ሐቅ ታገኛለህ። በህይወት እያለ ባታገኝ፣ ያ የተተከለ ፍሬ ሄዶ ሄዶ ውጤት ማምጣቱ አይቀርም። ስለዚህ በሐቅ ላይ እንበርታ፣ በሐቅ ላይ እንሰማራ። አዎ ለምሳሌ እንበል፣ ለምሳሌ አንዳንድ ኸይር ስራ ላይ የተሰማሩ ሰዎች አሉ እንበል፣ የቲሞችን ነው መሰለኝ የሚያሳድጉት እንበል ብዙ ውጣ ውረድ አለባቸው። እነዚህ የቲሞች ለማብላት፣ እነዚህ የቲሞች ለማልበስ፣ እነዚህ የቲሞች ለማስተማር፣ እነዚህ ለቲሞች ለመንከባከብ፣ ለቤታቸው፣ ለምናቸው ለምናቸው፣ ለዚህ ሲባል ብዙ ውጣ ውረዶች አለባቸው። ምክንያቱም ገቢ ማግኘት ያስፈልጋል። ነገር ግን እነዚህ ሰዎች ሲወነጀሉ እንሰማለን። ሰዎች የሚያበሉ የሚያጠጡ፣ ኸይር የሚሰሩ ሰዎች፣ ዳዕዋ የሚያደርጉ መስጅድ መስራት ላይ የሚሰማሩ በሐቅ ነው የሚለው በሐቅ ያሉትን ነው የምናወራው። በሐቅ ላይ ስለተሰማሩት ነው የምናወራው። ብዙ ጊዜ ግፊት ይደርስባቸዋል፣ ከግለሰብ ይሁን፣ ከቡድኖች ይሁን፣ ከምን ይሁን፣ ከምን ይሁን። ብዙ ጊዜ ግፊት ይደርስባቸዋል። ብዙ ጊዜ ስድብ ይደርስባቸዋል። ብዙ ጊዜ ስም የማጥፋት ዘመቻ ይካሄድባቸዋል። ስለዚህ እቤታቸው ተመልሰው ተልኳቸውን አቋርጠው መቀመጥ አለባቸው። ምንድን ነው የሚባለው መሰላችሁ፣ ውሾችም ይጮሃሉ፣ አንበሶችም ያልፋሉ የሚባል ነገር አለ። ይሄ መርህ መሆን አለበት። የፈለገው ይጮህ፣ የፈለገው እንደፈለገው ይበል። ሐቀኛ ከወንክ ሐቀኛ መሆንን እስካወክ ድረስ እስካወቅሽ ድረስ ዝንፍ እንዳትል፣ ከሐቀ ላይ በሐቀ ቀጥልበት፣ ተበራታበት፣ ሰዎችንም አበራታ። ምሳሌም ትሆናአለ። ነቢይ ሰለላሁ ዐለይሂ ወሰለም ዋናው አርአያችን ናቸው። የደረሰባቸውን ጭንቅና መከራ እሳቸውና በሰሐቦች ላይ ይህ ነው የሚባል አይደለም፣ ሚቻል አይደለም በሰው ልጅ አእምሮ ሲታሰብ። ነገር ግን ውጤቱ ምንድን ነው? ዛሬ አንድ ሰው ሆነውን የጀመሩት ይህን ደዕዋ ነቢይ ሰለላሁ ዐለይሂ ወሰለም በዚያን ዘመን የነበሩ አህለል ኪታብ በሐቅ ላይ ያሉ አሉ የተወሰኑ ነገር ግን

አቋረጡ አቆሙ። አይ በቃ ይቅርብን፣ ይሄ ነገር አያዋጣም፣ ብለው ተውት። ላ ፀሐይም በቀኝ ብታረጉ ጨረቃን በጄ ብትሰጡኝ ከሀቃ ልመለስም ነው ያሉት። ቀጠሉበት። ተመልከቱ። ዛሬ እሳቸው አንድ ብለው የጀመሩት ዳዕዋ ዛሬ ስንት ቢሊየን ሙስሊም አለ? ቢያንስ ሁለት ቢሊየን አለ። ቢያንስ አንድ ቢሊየን ስምንት መቶ ሚሊየን አለ ሙስሊም